እኛን ግን ወደድክም ጠላህም አብረሽ እኛን አይወኩሉም። እንደዚያ ይሄ ለሆኑ ጥንዶች ምናምን ጉሩፕ ሰብስቤ ምናምን እነሱን ሆዳቸውን ልሞላ አበዳን አላድርጎም። እኛን አይወኩሉም አረብ ሀገር ላይ ያሉትን የዛን ምላሻችሁን ደግሞ ሰርጋችሁ ላይ ታችሁታል። አስር ሰው ነው የተገኘው። ስለሰሙን ነው አስር ሰው የተገኘው። አብረሽ እኛም እኮ ወንድማችን አንተ ሰርግ ላይም እኮ መምጣት ነበረብን አይደል? እንደ እንትኖ ማለት ነው። ግን ያደረጋችሁት ምንድን ነው? የብሽሽቅ አደረጋችሁት በማይሆን ሰዓት። እውነት ለተዋህዶ ክብር ቢኖራችሁ ራሱ ለየትኛውም እምነት ቢኖራችሁ በዚህ ሰዓት አታደርጎም ነበር። ሲቀጥል እኛ በእናንተ አንቀናም። ቀንታችሁ ነው ስትል ቅድም ሰምቻለሁ እኔ። ቅርታ አድርግልኝ እምቀናው አረብ ሀገር ለፍታ ቤት በሰራች አረብ ሀገር ለፍታ ኑሯን በቀናች አረብ ሀገር ለፍታ የእናቷን ጓዳ በቀየረች ሴት እንጂ የአረብ ሀገር ለፍታ ነአመዳም እያለች ቲቪ እና ቴሌቪዥን ለገዛች ልብስ አረንጓዴ ቢጫ ቀይ ገዝታ ገስት አሳፈታ የሰው ሰው አርግ ላሙቅ ለምትል አይ ዶንት ኬር አይመለከተኝም ነገር ግን አብርሽ እኛም የተቃወምንክ ከጥላቻ አይደለም በነገራችን ላይ አብርሽ ከጥላቻ እንዳታየው ምክንያቱም እዚህ ሀገር ሲወድቁ ሲሞቱ ሲራቡ ምን ሲሉ የሚመጡት እኔ ጋር ነው አብርሽ ጋር ይሄዱ ወይ ናቲ በአቅራቢያቸው ካሉ ናቲ ጋር ሊሄዱ ይችላሉ እናንተ ጋር አይመጡ ስለዚህ እኛ የተናገርናችሁ በዚህ አንግል ነው። በክፉ አንግል አትውሰዱ። አንተ ራስ ስለሚመለከተ እውነት አንተ አረብ ሀገር የምትወዳችሁ አላችሁ አይደል? ለምን ይሄ ቫኬሽናችሁ ሆስፒታል ውስጥ የታመሙ እዚህ ዱባይ ውስጥ ማት ይዛሃቸው። እውነት አንዳንዴ ምን ትላላችሁ መሰላችሁ፣ እኛ ስንረዳ እግዚአብሔር አይሄንም። ሙድ አትያዙብን። ሄዳችሁ እያየናችሁ ጎብኟቸው። እስር ቤት ያሉ አሉ፣ ፓስፖርታቸው ተቀምቶ ሆስፒታል የተኙ መድኃኒት መግዣ አሉ። እነሱን ጎብኟቸው። እነ ሩታ እነማን እነማን ተሰባስባችሁ ማቲ ድራይቨሩን ለእኛ ያዘጋጃችሁትን ፍሪ ድራይቨር ለእነሱ አድርጉና እና አብርሽ ሄዶ ጎብኝተው ሁለት ሰው እንኳን ወደ ኢትዮጵያ ያስገቡልን። የዛን ሰዓት እኛ ከአብርሽ ጋር እንስማማለን። ማሌሽ ፋላስ ይሄ ነው። ሌላው ማቲ ደውዬ ከአንተ ጋር አወራለሁ ነው እንዳቀሪ ደግሞ ፕሮግራም አለ እዛው እናውራለሁ። እንዳስቂ ላይ ተፍ አድርግ።